የእጅ ጽሑፍሽ በጣም ነው የሚያምረው አይደል? አመሰግናለሁ ዶክተር። ርግ አንቺ አልጨረስሽም? እንደ ፈተና ይመስል ተጨነቅሽበት እኮ። አረ ጨርሻለሁ። ይኸው ይው። እንዴት ነው ዶክተር፣ የኔስ የእጅ ጽሑፍ አያምርም? በጣም ያምራል። አሁን ወደ ላብራቶሪ ሄዳችሁ ናሙና ሰጥታችሁ ትመጣላችሁ ማለት ነው። እኔ ቆርጬ ልስተ ዶክተር አይ እዛ ባለሙያዎች አሉ። እነሱ ይወስዳሉ፣ ያው ፈቃደኛ ከሆናችሁ ማለት ነው። በደንብ መልካም። እንግዲህ ያው ትንሽ ሊያማችሁ ይችላል። አታስቸግሩም የሚል እምነት አለኝ። ውይ ዶክተር ልትላጨን ነው እንዴ? እንደሱ ሳይሆን ጸጉር ከስሩ ነው የሚነቀለው ለማለት ፈልጎ ነው። አዎ ሀና እንዳለችው ነው። ለእንደዚህ አይነት ምርመራ ናሙና የሚወሰደው ጸጉር ከስር ምርቱን ከግርዱ እለይበታለሁ ባለች መሰረትም ወይዘሮ ሜላትም ልጆቹን ወደ ዶክተሩ ጋር እንዲገቡ አድርጋለች። ወይዘሮ ሜላት የልጆችን ቃል ላክብር ብዬ ነው እንጂ የኔ ትክክለኛ ልጅ ሀሴት ናት ስትልም ለሀንዬ ነግራት ነበር። ሀንዬ እትዬ ቀር ካለች ይህ ነገር መቋረጥ አለበትም ስትል ለወይዘሮ ሜላት ነግራት ነበር። ወይዘሮ ሜላት ደግሞ በጭራሽ እውነቱን የማውቅና የምለይበት ነው ስትል ለሀና ኮስተር ብላ መልሳላት ነበር። ሁለቱም ወደ ዶክተሩ ጋር እንደገቡ የራሳቸውን ካስተዋወቁ በኋላ ወረቀት ተሰጥቷቸው ፎርም እንዲሞሉ አድርጓቸዋል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ቱቻና ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዝቶ ተረፍርፎ ይበል። ኖላዊ ድራማ ክፍል አርባ ስድስት በዛሬው ክፍል ላይ ሁለቱ ልጆች ወደ ዶክተሩ ጋር ሄደው ራሳቸውን ካስተዋወቁ በኋላ በጥንቃቄ ፎርሙን እንዲሞሉ ዶክተሩ ነግሯቸው እያንን ፎርምም ሞልተው ሀንዬ ቀድማ ወረቀቱን ስትሰጥ አንችኛስ አልጨረሽም ወይም እንደውም ደግሞ ፈተና አስመሰልሽ ብሎ ለሀሴት ነግሯት ነበር። የምርመራ ሂደቱ ከራሳቸው ጸጉር ላይ እንደሚወሰድም እሲ ነግራት ሀሴት ቆርጬ ልስጥ ወይም ምስትል ለዶክተሩ ነግረዋል። እስቃለች። ሀንጌ ካሁን በፊት የሕክምና እውቀት ስላላትም እንዴት መካሄድ እንዳለበትም ጠንቅቃ ስለምታውቅም እሷ እያለቻት እንደሱ አይደለም ብላ ትነግራታለች። አንቺ በምን አወቅሽም? ብሎ ዶክተሩ ለሀና ሲጠይቃት ካሁን በፊት እኔ እውቀቱና ሙያው ነበረኝ፣ ጸጉር ተነቅሎ ነው የሚወሰደው ምስትል ለዶክተሩ መልሳለት አለኝ። ሀና እንዳለችው ትክክል ነው ብሎ ሴት ይነግራታል። ያንን ፎርም በስርዓት ከሞሉ በኋላ ወደ ቀጣይ እንዲሄዱና ያጸጉራቸው ተነቅሎ የምርመራ ውጤቱ እንዲታወቅ ዶክተሩ ይናገራል። ወይዘሮ ሜላትም ወደ ቤት ተመልሳለች። አቶ መስፍን በረንዳ ላይ ተቀምጦ እነሱን እየጠበቀ ይገኛል። ሰላም ወደሱ ጋር ሄዳ እማየሳ የታለች ብላ ለአቶ መስፍን ስትነግረው ወደ ቤቷ ሄዳለችም። ምናሴ ከትምህርት ቤት ሲመለስ ብቻውን እንዳይሆን ብላ ብሎ ለሰላም ይመልስላታል። አንተና እሷ ግን አባዬ መቼነው ነው የምትስማሙትን ም ስትል ለአቶ መስፍን ትነግረዋለች። አቶ መስፍን እኔና እሷ መቼ ነው ተጣልተን የምናውቀው ም ሲል ለልጁ ለሰላም መልሶላታል። እኔ የናፈቀኝ እናንተ ሰላም የምትሆኑበት ቀን ነው ም ስትል ለአቶ መስፍን ትነግረዋለች። ግን አሁን የምርመራ ውጤቱ ማን ቢያሸንፍ ትመርጣለህ? ስትል ለአቶ መስፈን ትነግረዋለች። ሰላም እኔ ግን ሀና ብትሆን ነው ደስ የሚለኝም ስትል ለአቶ መስፈን ስትነግረው አቶ መስፍን ደግሞ ሁለቱም ሁለቱም በጣም ጥሩ ልጆች ናቸው፣ ግን ሀና ብትሆን ብሎ ለሰላም ይመልስላታ ሰላም በጣም የምትወዳቸው አባቶች አሏት ብትሆንም እኛን መርጣ ከኛ ጋር መሆን አትችልም፣ መሰተል ለአቶ መስፈን ትነግረዋለች። ወይዘሮ ሜላትም ወደ ቤት ስትመለስ ምናሴ ብቻውን ታገኘዋለች። እና የት ሄዳችሁ ነው ሲልም ጠይቋታል። ቀድመህኛለ፣ መሰተል እሷ ትነግረዋለች። ልጆቹን እየጄ ሄጄ ነው ወደ ምርመራ አስትለው፣ ለካ እሱ ማለ እረስቸው ነው። እንዴት ሆናችሁ ሲል እናቱን እየጠይቃት እሱ ደግሞ እንዴት ነው ብሎ ሲጠይቃት፣ አሁን ውጤቱ እንዳለየለትም እንሱ ትነግረዋለች። ጠለነ ይሄድን አይደለ ምግብ በላ ወይም መሰተል ለልጇ ስትጠይቀው የተዘጋጀ ምግብ ስላልነበረ አዘጋጅቼ ልበላ እያሰብኩ ነው የመጣችው ብሎ ለወይዘሮ ሜላትም ሲነግራትም ያች ልጅ ምግብ ሳትሰራ ነው የሄደችው አይደለ ብላ ታመነጫችቃለ። ማን ነው ብሎ እሱ ሲጠይቃትም የእህቶቹን ስም ሲጠራላትም እነሱ አይደሉም፣ ያች ሀና ናት። አንዴ ውጤቷ ይለይልኝ እንጂ ከዚህ ቤት ነቅዬ ነው የማ አባረራት ብላ ለምናሴት ነግሯል። እማዬ ለምን እንደዚህ ትያለሽ? እኔ አሁን ምን የመሰለ ምግብ ሰርቼ አቀርብልሻለሁ እሲላትም ለወይዘሮ ሜላት ይነግራታል። እሷ እንድትቀመጥ አድርጎ እሱ ምግብ ለማብሰል ይሄዳል። አቶ መስፍንም ሁለቱ ልጆች ከዛ ከዶክተሩ ጋር ሲወጡ ያገኛቸዋል። ሰላምዬ ወደ ውጭ ወታለይ ሀናን እየጠይቃታል ሀንዬን እየጠይቃት ምንድን ነው አባቷን በጣም እንደምትወድና የእሱ ልጆች ምናሴና ሰላም ስለነገሩት ወደ አባትሽ ጋር እንድትወስድኝ ና አባትሽ ሊያቸው እፈልጋለሁ ብሎ ለሀንጌ እየነግራታል። ያቺኝ ልጅ አዳምጣለች እና እሷን ወደ ውጭ እንድትወጪ ብሎ ለሀንጌ ሲነግራትም ከኔ እየተደበቀ እንዴት ለሷ ሊጠየቅ ቻለህ ብላ ቅር ሲላትም ውጭ ላይ ሰላምን ታገኛታለች። ከሰላም ጋር እቆይ የማውራት ነገር አለ ብሎ ለሷ እያወራታል። አባትሽ ጋር ውሰጅኝና አባትሽን ያቸው አባቴን በጣም እንደምትወጅም ልጆቼ ነግረውኛል፣ ምናሴና ሰላም ብሎ ለሷ እየነግራታል። በጣም የማትደራደር እባቸው አባት እንዳላትም፣ የውጤቱ ነገር ባይሳካ እንኳን ምንም ነገር እንዳይሰማሽም ብሎ እሱ አቶ መስፍን እየነግራታል። እሷም ወደ አባቷ ጋር ለመሄድ ትወስናለች። አቶ መስፍን ይችን መሰል ጅማ ፈጣሪ ሆይ አሳይተህ እንዳትነሳኝ እያለ ይጸልያል። ሰላም ውጤቱ የምትጠብቀው እህትነቷ ሆና የምትጠብቃትም ያችን አህንጌ ነው። ወደ ቤት ስትመለስም እናቷ አልጋ እያነጣጠፈች ስታገኛት፣ ሀሴትም ይችን ሀናን ግን እያጠገባችኋት ነው ብላ ለወይዘሮ ሜላትም ትናገራለ። ወይዘሮ ሜላት ደግሞ እኛው እራሳችንና ያጠገብናትም እያለች ለልጇ ትመልስላታለ። እኔ ላነጣጥፍም ስትላት እኔ ራሴ ነኝ የማነጣጥፈው ትላለ። ኖላዊ ምን አሲር አጠገባቸው እንደተቀመጠ ልጄ በጣም ተጨንቃለች፣ የምታውቀው ነገር ካለ ንገረኝ፣ ምክንያቱን ሳትጠይቀኝ ዝም ብለ ጾሎት አድርግልኝ ብላ አለች። የምታውቀው ነገር ካለ እባክህ ንገረኝ አሲርም ሲሉ ኖላዊ ለአሲር ይነግሩታል። አሲር ደግሞ እኔ ምንም የማውቀው ነገር የለም፣ ምን ትሆናለች? ከርሶስ ምን የምትደብቀው ነገር ይሆናል? ሲልም ለኖላዊ ይናገራል። ታዲያ ያለ አንድ ነገር ያለ ምክንያት እንዴት ዘም ብላ ጸልሌ ትለኛለች? ሲልም ለአሲር መልሰውለታል። እሳቸው ደግሞ እሱን እየጠየቁት የምታውቀው ነገር ካለ ንገረኝ ብለው ነበር። እሱ ግን ምስጢሩን ሃንዬ አደራ ለማንም እንዳትናገርብኝ ለአባዬም ስላለችው ምስጢሩን አሳልፎ ሊናገርባት አልፈለገም። እሱ ምንድን ነው እንዴት አላወቁም ብሎም ሲጠይቃት፣ አውቆ ሊሆን ይችላል ግን ደፍሮ እኔን

ሰላምና ሀሴት ክችን ምግብ እያበሰሉ እኛ የሀናን ስራ እንዴት እንሸፍናለን? እሷ ስራዋን ረስተዋለች ብላ ለሰላም ሀሴት ስትነግራትም፣ ሙያ መልመድ ጥሩ ነው ደግሞስ ሴት አይደለንም ያለችም ለሀሴት ነግራታለች። አቶ መስፍን ወይዘሮ ሜላትን መኝታ ክላስ ጠርቷትም፣ እስኪነይ ተቀመጪ ብሎ ይሄ ቤት እንዴት ነው አይተሸዋል ወይ አልጠበበንም ወይ ልጆቹም ሁለቱ ልጆችም አሉ ምናሴም ክላሱን ተነጥቋል፣ ሶፋ ላይ ነው የሚተኘው። ለምን ይህንን አከራይተን ሰፋ ያለ ቤት አንገዛም ብሎ እሲነግራትም በጭራሽ፣ በጭራሽ እዚህ ቤትኔ ስንት ነገር ነው ያሳለፍኩበት። አንተ አሁንም ከኒ ጋር መኖር አስበህ ከሆነ ተሳስተሃል ብላ ለአቶ መስፍን ትነግረዋለች። እኔና አንተ መቼም አብረን አንኖርም። ከውጤቱ በኋላ ወደ መጣህ በተመልሰ ትሄዳለህ ትሄዳለ ስትልም ለአቶ መስፍን ትነግሯለይ። አቶ መስፍን ደግሞ ከወይዘሮ ሜላትና ከልጆቹ ጋር አብሮ ለመኖር ነበር እያሰበው። እሷ ግን እዚህ ጋር እዚህ ቤት ብዙ ነገር ነው ያሳለፍኩበትና ከዚህ ቤት መውጣት አልችልም ስትል ለአቶ መስፍን እነግረዋለይ። መናሴም እክላሱ እያጠና እያለ ወደሱ ጋር ሄዶ ነበረ ስለ ሀንዬ መልካምነት ለአባቱ ደግሞ እነግሮታልም። እሱም መሄድ እፈልጎ ተከተለኛል ሆይ ብሎ ለመናሴ ሲነግረው እኔ እዚህ አጠናለሁ አልሄድም ሲል ለአባቱ መልሶለታል። ወይዘሮ ሜላት አሁንም በድጋሜ እየተንጨረጨረች ትገኛለ የው ውጤቱ መጨረሻ እና ጥግ ላይ የደረሰው ውጤት ገና አልታወቀም። በእርግጠኛ ሆና ልጄ ሀሴት ናት ብላ እስካሁን ድረስ እየተከራከረች ትገኛለች። ኖላዊ ደግሞ በጣም ተጨንቀው የልጃቸው ጸሎት አድርጉልኝ ያለችው ምክንያት ምንድን ነው ብለው አሲርን ጠይቀውት ነበር። አሲር ግን በጭራሽ ሊነግራቸው አልቻለም። የቃን የሀንየን ቃል አክብሮላታ እሷም ከስራ ቦታዋ ወደ አባቷ ጋር ስትሄድም እሱም አብረው ከአሲር ጋር ነበሩና፣ እሳቸውም ልጆቼ መጡ በማለት በጣም ደስ ብሏቸው ተቀብለው ነበረ። እስኪ ሁለታችሁም ደገፍ አድርጋችሁኝ አንሱኝ በማለት ሀናም አሲርም አንስተዋቸው ነበር። በጣም ተደስተው ነበረ። ከዛም ቤት ከዛ ሆስፒታልም የሚወጡበት ቀን ናፍቋቸዋል። አቶ መስፍንም አባ ትሽን እንድታሳይኝ ብሎ እንደነገራትም ይህ የምርመራ ነገር እንደተጀመረ ቤተሰቦችንም አገኘኋቸው ብዬ ለአባቴ አልነገርኩትም አያውቅም ስትል ለአቶ መስፍን እነግረዋለች። እሰው ቤትም ተቀጥሬ መስራቴን እኮ አባቴ አያውቅም ስትል አሁንም ለአቶ መስፍን ስትነግረው እንዴት በማለት አቶ መስፍን ለሀና ይነግራታል። የውጤቱ መጨረሻ እንኳን ትክክል ባይሆንም ሀንዬ ምንም ነገር እንዳይሰማሽ ብሎ አቶ መስፍን ለሀና ይነግራታል። እኔ እንደሆነው እኔ በጣም የሚወደኝ አባት አለኝ ስትል ለአቶ መስፍን እነግረዋለች። አቶ መስፍንም አሳይተህ እንዳትነሳኝ ይችን መሰልሽ ብሎ ጸሎት አድርጓል። ሰላምም በጣም ተደስታለች። ምክንያቱም እርግጠኛ ሆና ሀንጌ እህቴ ናት እያለች ትገኛለች። ምናሴም እንደዛው። ወይዘሮ ሜራት በመጨረሻ ምን እየወጣት ሲሆን የዲኤንኤው ምርመራ ውጤት ይፋ ሲሆን ዶክተሩም አቶ ኖላዊ ጋር ሄዶ እሳቸው ያሉበትን ጤንነትም ካየ በኋላ ሀንጌን የማናግርሽ ነገር አለኝ ብሎ ወደ ቢሮ ከጠራት በኋላ እሷን አሁንም አባቷ የሚያስፈልጋት ገንዘብ ብዙ እንደሆነ ያም ገንዘብ በወይዘሮ ሜላት በኩል እንደተሸፈነ እሱ እሲ ነግራት እሷ በጣም ትጨነቃለች። ሁለት መቶ ሺህ ብር እሷ እንደቻለችና ቀሪውን ወይዘሮ ሜላት እንደሸፈነች ነበር። ወይዘሮ ሜላት የሸፈነችው ለሕክምና የሚሆን ገንዘብ ብዙ ነው። ያንንም ይነግራታል። የሀንዬ ፈተና መቼ ነው የሚያልቀው ብላ በጣም ታስባለች። ዶክተሩም በጣም አይዞሽ እያላት ሀንዬን እያጽናናት የዛሬው ቪዲዮ ያበቃል ማለት ነው።